እንግዲህ አብጌል ራሷን ሴት አደረገችው። በዳጣ ምክንያት ዳጣ በምታደርገው ነገር እያንዳንዱ ትቀናለች። እናም ዛሬ የመጨረሻ ውሳኔዋ ዳጣ አባቴንም እናቴንም ቀማችኝ፣ ስለዚህ አሁን ራሴ ማጥፋት አለብኝ ብላም ወሰነች። ይህን ጊዜ ራሷን ሴት አድርጋ በገመድ አሰናበተች። ይህንን የሰማው ደረጀ መቋቋም አቃተው። ምን ነው ልጄን አዳምጫት ብሆን ምን እንደምትፈልግ እያለም ማልቀስ ጀመረ። ዶክሜንቱን ወይም ደግሞ የተሰጠውን ሰላም የሰጠችውን ወረቀት ካነበበ በኋላ አብጌልን በጣም ተናዶባት እና ልጁ እንደሆነችም የቤቱ ሰው በሙሉ ስለ ዳጣ አወቀ። ይህን ጊዜ አብጌል በንዴት ተነስታ እራሷን አጠፋችው። አሁን ትልቅ ሀዘን ትልቅ ጉብዳ ወረደባቸው። ሌላው ደግሞ አሁን ወይዘሮ ማርታ ለ ዳጣ ያላት አመለካከት ከባድ ሆነ። ልጄን ያጣዋት በአንቺ ምክንያት ነው ህይወቴ የተበሰቋቆለው አንቺ ዚህ ከመጣሽ ነው በማለትም መጥፎ ንግግርና መጥፎ አመለካከት አደረባት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርቲ ዘመተናል። እንግዲህ ዳጣ የዛሬ አብጌልን አታለች ማለት ነው በዚህ ምክንያት እናቷ ወይም ደግሞ የአብጌል እናት አብጌልን ያጣሁት ባንችና ባንች ነው። አንቺ ወደዚህ ቤት ስትመጪ ህይወቴ በሙሉ ከዳኝ ልጄንም አጣሁ፣ በማለትም እዳጣ ላይ ትልቅ ነገር ተናገረቻት። ዳጣም ምን ነው እግሬን ቆምጦት በሆን፣ በማለትም ማልቀስ ላይ ትገኛለች። አሁን ደረጀ ያንን ወረቀት አነበበ። አንብቦ ሲጨርስም ያየውንና የሰማውን ነገር ማመን አቃተው። ማን ነው ይህን ያደረገው? በማለትም ጥያቄውን ቀጠለ። በዚህ ሰዓት ወይዘሮ ማርታ ዝም ስትል፣ ከዛም ቀጠለ እና ንገርኝ እንጂ ማን ነው እንደዚህ ያደረገው? እንዴትስ ልታደርግ ይቻል? ሲላትም እኔ አይደለሁም ልጅህ አብጌል ናት ይሄን ያደረገችው። ይህም በማድረጓ በእርግጥ በጣም ተናድጄና አዝኜባት ነበረ። ነገር ግን ወረቀቱን ካነበብኩት በኋላ እሷ ትክክል እና ጀብዱ የሰራች ያክል ተሰማኝ። ግን እሷ እስካሁን ድረስ ዳጣን ያንተ ልጅ መሆኗን አታቅም። ያደረግሽውና የሰራሹ ነገር ትልቅ ስህተት ነው ብዬ ነው ዝም ያልኳትኝ። አለችው። ይች ልጅ እንዴት ይል አድርጋለች? በማለትም ስሜታዊ ሆኖ አብዬን በር ዘግቶ እንዳይሆን አድርጎ ገረፋት። ምን ይጠበስ ዳጣ የኔ ልጅ ናት፣ እህትሽ ናት። እንደዚህ የምታስቀያት ምን ልትሆኝ ነው? ምን ፈልገሽ ነው? የኔ ልጅ ናት፣ በማለትም ሲናገራት፣ ጭራሽ በሙሉ ድፍረት አለችው፣ አዎ ምን ዳመጫለች? ሲላትም ያንተ ልጅ እንዳልሆነች ወረቀቱ አረጋግጫ አረጋግጫለሁ አለችው። እንዴት ሀላት አስመርምሪያችሁ ነበር ስትንም በጣም ያሳዝናል። ግን ደግሞ እናተች እውነታውን አውጥታ ለመናገር ስለፈራች፣ አሁን ነይ እውነተኛ ወረቀት አንብቢ ብሎ ሰጣት። ስታነብም ዳጣ የደረጀ ልጅ መሆኗን ተረዳች። አብጌል ዜን ሰዓት ለካ እኔን የሚያሰቃየኝና እኔን የሚሰርበኝ ለእኔ ፍቅር ቦታ የቀነሰብኝ እሷ ልጁ ስለሆነች ነው፣ ትክክል ነበር ኩይ በማለትም እክላሷ ገብታ ራሷን ሴጥ አደረገች። ከስንት ጊዜ ቆይታ በኋላ ይች ልጅ ልጅ ምን ሆና ነው የማትወጣው በር የማትከፍተው? አለች ወይዘሮ ማርታ። ከዚያም አብጌል ክፈችልን እያሉ በሩን ቢቆረቁሩባትም ልትሰማ አልቻለችም። እሷ ግን ራሷን በገመድ ሲጥ አድርጋ እዛ ወድቃለች። በመነጋታውም ምንም ድምፅ የለም። በቀች ልጅ ቤት ውስጥ ተወሽቃለት ቀር ነው ውይስ ድሞ ወታ ሂዳለች ሳናያት በሩ ቁልፍ ነው አለች ከዛም ቢባል ቢባል የሚከፍተው ጠፋ መጨረሻ ላይ ግን በሩን በጉልበት ከፍተው ሲገቡ አብይ ልዛ ሲጥ ብላለች ወይዘሮ መርታ በድንጋጤ እራሷን ስታ ቁጭ አለች ሌላው እንግዲህ አሳዛኙ ዜና ምንድን ነው አሁን ዳጣን ላይ ትልቅ መጥፎ አመለካከት አደረባት ወይዘሮ መርታ ልጄን እያሳጣችኝ አንተና ይቺ ጎዳና አድራ የምትኖረው ድርያዋ ልጅ ናት በማለትም ነገረችው። ልጅሽ በራሷ ጸባይ ነው። በእርግጥ የበህር ልጅን አብጌልን አጥቻለሁኝ። ምን ላደርግ የእኔ ስህተት አይደለም። እውነቱን አውጥተ ብትናገርና ለሁለቱም እውነት አወጥቶ ቢሆን ልጃችንን ልናጣት አንችልም ነበር። አየህ የራስ ስህተትና የራስ ጥፋት ነው። በዛ ላይ ልጅ ናት ብለህ ከመናገረህ በፊት ደግሞ ጭራሽ ለሷ ያለ ቦታ ቀንሶ ነበር። ሲቀጥል ደግሞ ይችን ልጅ አትራቃት፣ ተንከባከባት ብዬ ደጋግሜ ነግር ነግሬህ ነበር ወዳ አልነበረም በዳጣ የምትቀ ነው። ስለዚህ አንተም ልጅህም ልጄን አሳጥታችሁኝ፣ እኔ እናንተ ጋር መኖር አልችልም፣ በማለትም ወይዘሮ ማርታ ወሰነች። እኔ እንደዚህ ትሆናለች ብዬ ሳይሆን ይህን ዛሬ ያደረገችውን መጥፎ ስራ ሌላም ትልቅ ነገር አድርጋ እንዳትመጣ ብዬ ነበር የቀጣዋት አይህ የልጅህን ስህተት ወይም ደግሞ የራስህን ስህተትና ልጅህን ይፋ እንዳትወጣ ለመደበቅ ስትል የችኛዋን ልጅህን ደበደብካት። በዛ ንደትም ፍቅሯን ያሳጣሃት አንሶ ስደበድባት እሷ ደግሞ በንደት ራሷን ሲጣደርጋ አጥፏችልህ ደስ ይበልህ በማለትም ወይዘሮ ማርታ እንግዲህ በንደት ደረጀን ተናገረችው። አሁን ዳጣ አውቃለሁ በእኔ ምክንያት አብጌል እንዳለሁኝ፣ ሰላም እንዳልሰጣት ከዛም አልፎ ራሷን እንዳጠፋች መቀጣት ካለብኝም ወንጀለኛ ነሽ ካላችሁኝም እኔን እስር ቤት ውሰዱኝና እቀጣለሁ። ግን ደግሞ አባቴን ምንም አታድርጉት አለች። ይህን ጊዜ ሰራተኛዋ ሰላም ደነገጠች። ሰላም ምን እየተካሄደ ነው? በማለትም ወደ ነዳጣ ሄደች። ጩኸቱን ቀወጡት። ከዛም አብጌልን ቢያወርዷት ሞታለች። ራሷን ሲጣ አድርገዋለች። ይህን ጊዜ ናታንን ጠርተው ናታን ጉድ ሆነናል እናለን በማለትም ጠየቁት። ሱም እየሮጠ ሲሄድ አብጌል እዛ ዘፍ ብላለች። ምንና ነው በማለትም ለማንሳ ሲታገል በነብስ እኮ የለችም አለች ወይዘሮ ማርታ። ወይዘሮ ማርታ ድንጋጤ አይሉት ምን አይሉት ጅጅብ ብላ ብቻ ተገትራ ቀረች። ልጇን አይን አይኗን ማየት ጀመረች። አሁን ዳጣን እሪ እያለች ታለቅሳለች። ውሃም እንደዛው በዚህን ሰዓት ሰላም አንድ ጥያቄ ጠየቀች። ቆይ እናንተ ምን ተፈጥሮ ነው ምንድን ነው አማት፣ ከሆነ ሐኪም ቤት እንውሰዳት ስትልም ራሷን እኮ ሴጣ አረገችው በገመድ ሰላምዬ፣ በማለት ወይዘሮ ማርታ ሰላምን ጠምጠም አድርጋ ያዘቻት። ሰላም በዚህን ሰዓት ደነገጠች። ለምን ምን ተፈጥሮ ምን ተካሂዶ ነው ይሄ ሁሉ ሊደረግ የቻለው? በማለትም ጥያቄዋን ቀጠለች። ልጄ ከጎኗ የሚሆን አባታታ ከፋት፣ እራሷን አጠፋች። ከዛም እትዬ ለምንድን ነው እንደዚህ የምትሉት? ምን ተፈጥሮ ነው ስትልም፣ ልጄ በጣም ከፋት፣ ይሄ ሁሉ የሆነው የሆነው በሷ ምክንያት ነው። ይቀራ ልላትም መችም ቢሆን ልጆቼን አሳጣች። በማለትም እዳጣ ላይ ጣቷን ቀሰረች። ወይዘሮ ማርታ ይህን ጊዜ ደረጀ እዋክሽን ተረጋጊና ቢያንስ የልጃችንን ይሄ ቀብር ስነ ስርዓት እንግዳንም በስነ ስርዓት እንሸኝ አላት። ለኔ እንግዳ ተሸኘ አልተሸኘ ትልቅ እንግዳዬ ልጅ ነበረች። ስንት የሆንኩባት ልጅን በማትረባ ጎዳና ወልደህ በጣልካት ልጅ ቀይሰህ አስጠፋት አለችው። በጣም እባክሽን፣ የእኔ ስህተት አለመናገሬ ሊሆን ይችላል። ዳጣ ከመጣች በኋላ ነገሮችን መደበቁ ሊሆን ይችላል። ከዛ ውጭ ግን ዳጣ እንደት እንደተፈጠረ መስማት ከፈለግሽ ልነግረች ዝግጁ ነኝ አላት። ያንተን ኮተታ ኮተት በምሰማበት ሰዓት የኔ ልጅ የሚመልስልኝ ይመስላል። ገደል መግባት ትችላለ። አንተም ልጅም ልጅም ይህንን አሁን የልጄን ለቅሶ ወይም ሀዘኔን በስነ ስርዓት ልወጣ ብዬ እንጂ ከዚህ በኋላ አንተንም ልጅህንም የማይበት እድል አይኖረኝም አታስብ፣ በማለትም ተናገረችው። ከዛም አረ ባካችሁን ተረጋጉ። አሁን የምትጨቃጨቁበት ሰዓት ነው ወይስ? ደግሞ የተፈጠረው ነገር ምንድን ነው ብላችሁ ልጅቷን እስተንፈሷም ካለ ወደ ሐኪም ቤት መውሰድ ነው የሚገባው አለ ናታን። ከዛም የምረህን ነው በሆነልኝ፣ የዛሬን ልጅ ብትድንልኝ ደስተኛ ነበርኩ፣ አለች ወይዘሮ ማርታን። ናታን ሄደና እናንተዬ፣ እዚህ አንገቷ ጋር የሆነ ትርታ ነገር ይሰማኛል፣ በእጀ ሲይዘው፣ ሐኪም ቤት መሄድ አለባት በማለትም እንግዲህ አብጌልን ሐኪም ቤት ይዘዋት ሄዱ። አብጌል በሰዓቱ በእርግጥ የሞተች የመሰለቻቸው ቤተሰቦቿ እርስ በርሳቸው የተባሉ ነበረ። ዳጣም ይሄ ሁሉ መከራ በእኔ ነው የመጣው፣ እኔም አረባ ሰው ነኝ ምን አይነት እድል ነው ያለኝ እያለች ሌት ተቀንር እያለች ነበረ። ነገር ግን ደግሞ አይ ይሄማ ሊሆን አይችልም በማለትም በቃ እድል ልወቅስ አልችልም፣ አብጌልም ብኮን በራሷ ጥፋት እንጂ አጉል የሰይጣን መንፈስ ተከትሏት በእኔ ጥፋት አይደለም። ስለዚህ ራሴን ማጽናናት አለብኝ። አባቴ አሁን ለእኔ ብሎ ተጎድቷል፣ ተአባቴ ጎን መሆን አለብኝ እያለች ራሷን ማጽናናት ጀመረች። ሁሉም ተሰብስበው አብጌልን ሆስፒታል ይዘዋ ሲሄዱ ዶክተሩ የመዳን እድሏ ዝቅተኛ ቢሆንም ግን ደግሞ ምንም አትሆነኝ ትድናለች ብዬ በፈጣሪ ተስፋ አደርጋለሁ አለ። ከዛም ደረጀ ዶክተሩን ተማጸ ነው እዋክህን እዋክህን የዛሬን አውልልኝ አትርፍልኝ አለው። እንግዲህ በእርግጥ ገመዱ የአንገቷን ደም ወደ ውስጥ ሰርስሮ ስለነበረ የደም መተላለፊዋ እሱ ትንሽ በደንብ እያሰራጨ ወይም ደም እያስተላለፈ አደለም እሱን እንደምንም ብለን አስተካክለን ልጃችሁን በሕይወት ለማትረፍ እንሞክራለን። ግን ደግሞ በፈጣሪ ተስፋ ስለማይቆረጥ የምንችለውን ትብብርና ደሟ እንዲስተላለፍ እንዲሁም ደግሞ መርጨት እንዲችል እናደርጋለን እና ስለቆያችሁባት ይመስለኛል ወዳው ተገመዱ ስታወጧት ወዳው ሐኪም ቤት ይዛችሁ መንጣት ነበረባቸው ሲልም እኛ እኮ ስተንፈሷ ያለ አልመሰለንም። በድንጋጤ ስንዳብሳትም እስተንፈስ የላትም ነበረ እና የተባረከ ይሄ ልጅ ነው እስተንፈሳላት ይዘናት እንሄድ ብሎ ይዘው የመጣው ብዙ ቆይተን እርያልን እያለቀስን ነበረ አለ። ከዛም አይ ችግር የለውም በማለትም ሁላቸውም እንግዲህ ተረባርበው ሐኪም ቤት ይዘው ሄዱ። አብጌልን ሐኪም ቤት አሁን አብጌል ነፍስ እንደዘራባትም ዶክተሮቹ ሲነግሯቸው ወይዘሮ ማርታ እና እንዲሁም ደረጀ በደስታ ማልቀስ ጀመሩ። ነገር ግን አሁን ወይዘሮ ማርታ አብጌልን ተዳነችላት፣ ውሳኔዋ ምንድን ነው? አይ ማርታንና ደረጀን ከዛ ከቤት ወይኔ እወጣለሁ ወይ ደግሞ እናንተ ትኖሩበታላችሁ ብላችኋለች ዳጣ። አሁን ከዛ የምትወጣበት ሰዓት ይደርሳል ወይስ ደግሞ ደረጀ ሁሉንም ነገር አስተካክሎ አብራ የምትኖርበትን ይፈጥራል? ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።